ሄርሜላ ባሌ ቤት ገብታ እየኖረች መሆኑን ሰምቻለሁ አለች ወይዘሮ ሩታ። እና ያፈረሹ ትዳር አይደለ እንዴ? እና ከዘስ አንቺና አብርሽ ቤት አንተ ደግሞ አንተ ነገሩ ስላልገባህ ነው፣ ማን ቤት ምናምን እያልክ የምታወጣጣ አንተ አቤላ። እዛ ቤት ሄዳ የመኖር መብት የላትም። ቃል አቀበው ደግሞ አቤል ልክስክሶ ሄደሻ? አይተሻል? ልክ እንዳላወቀ ሆኖ ማለት ነው። ቃል አቀባይ እኮ ነው ግን ወስፌ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። አቤል እዚህ ጋር ጥሩ ነገር አድርጓል። ምንድን ነው ሄደሻ? አይተሻል? አረጋግጠሻል? ከዚህ በፊት ልጅ ሳይኖረው ልጅ አለው ተብሎ በሀሰት አው ብዙ ደረጃ ተዳርሷል። ልክ እኮ ነው አቤል። አሁን ጥሩ ነው ጥሩ ያንቺና የሱ ጉዳይ በህግ ተይዟል፣ አይደለም ያንቺና ሱ ጉዳይ በህግ ተይዟል። ይሄን ይሄን ሳንጨርስ እሺ አው አንቺ የሱና ፍቺውን ሳጨርሱ አብሪሽ ከሌላ ሴጋ መገናኘት የለበትም ነው። ባጭሩ ተረተንሻል። ብዙም አታውሪ። ለሱም ወንጀል ነው፣ እሷም ተጠያቂ ያረጋታል፣ ያደርጋቸዋል። እንደዛ እንደሚያረጋቸው አውቅሽ አይደለ? አሁን ህግ ጣጣ ምናምን የከተሽው አንቺ ወስፌ። ኦኬ፣ ሄርሜላ በአቤል በኩል ስለመጣች ይሄን ነገር ደግሞ ማን ነው የማስተካከል ያለበት? አቤል ነው። ይሄን ነገር አቤል እንድተስተካከል እፈልጋለሁ። ለዛ ነው አንተን የፈለግኩክ። ጥሩ ነው። አሁን አብርሽና ሄርሜላ ለፕራንክ እንጂ ሌላ ነገር የላቸውም ነው እያለ ያለው አቤል ማለት ነው። ነገር ግን ሩታ ደግሞ ለፕራንክ ከሆነ ይህ ሁሉ ግርግር ለምን አስፈለገ ነው። አስቀንቶኛል ነው፣ በግልጥ አማርኛ ቀንቻለው ነው እና ካሜራው ደግሞ የተደቀነው የሆነ ነገር እንዳይባሉ ስማቸው እንዳይጠፋ ስለፈለጉ እንጂ ሄርሜላና አብርሃም ስር የሰደደ ያኒ የሆነ ያቆራኛቸው ነገር አለ እያለች ነው ሩታ ማለት ነው። ቃል አቀበ ደግሞ አቤላ አብርሃም እንደዚ አያደርግም እያለ ነው። አንተ ማነህ ነው የኔ ጥያቄ። ሌላው ነገር ደግሞ የነገራት ውሸት ቤት ውስጥ ውላ አታቅም እንኳን አብረው ሊኖሩ ምናምን ብሎ ነው የነገራት። ለሩታ ሮታ ደግሞ እሱን እንኳን ተዋለች አልተዋጠላትም፣ ማለት ነው አልተዋጠላትም። ነገሩ እኔ በአይኔ ያየሁት ነገር ሌላ ነው። አሁን አንተ እሱን የምታወራውን ነገር ቶ በአይኔ ያየሁትን ነገር አይቻለውኝ። ቤት አልዋለችን ብለህ እኔ ልታጭበረብረኝ አትችልም። ስለዚህ እሱ ነገር አልተዋጠላትም። ለምን አንድ ቀን አብራው ያው ሳሎን ተቀምጠው እያለ ነው በር ከፍታ የገባዩ ሩታ ማለት ነው። ሩታ የዘን ያክል ትዳርሽ የሚያንገበግብሽ ከሆነ ለትዳርሽ ክብር ካለሽ ለምን ቤትሽን ረግጠሽ ወጣሽ? ለምን ፍችን ፈለግሽ? አብሪሽ እንደዛ ጣብር ግፍ ብሎ ይቅርታ ሲጠይቅሽ ለምን ፍችን አማራጭ አደረግሽ? ምን ተበደልሽ? የዛን ያክል? ይሄ የኔ ጥያቄ ነው። ምንም እኮ የበደልሽ ነገር የለም። አብርሽ ቢበድልሽም እንኳን በደሉ ገብቶት ይቅርታ ከማለት ውጪ ምን እንዲሆንልሽ ነበር የፈለግሽው? ወንድ ልጅ እኮ ነው ወንድ ልጅ እኮ ነው። ምን ሆነሽ ነው እንዲ? እንዴት ነው ብቻህን ኑር የምትይው እ እንዴት ነው ብቻህን ኑር የምትይው አንጂ ካልፈለግሽው፣ የምትፈልገው ሴት አለች። ወደ የምትፈልገው ሴት ሄደ። የምትፈልገው ሴት ጋር ሄዶ መኖር ሲጀምር ደግሞ ለምን ብለሽ ትመጫለሽ? ሩታ ግን ችግርሽ ምንድን ነው? ችግርማ አለብሽ አንቺ፣ ትልቅ ችግር። አሁን ሄርሜላ እዛ ቤት መዋሏ ማደሯ ወይንም መኖሯ ማለት መዋሏ ማደሯ ሳይሆን የገረማት ለሩታ እዛ ቤት መኖሯ ነው። መኖሯ፣ ገብቷችኋል? እዛ ቤት መኖር እንደሌለባት ነው የተናደደችበት። ለምን አብርሽና እኔ አልተፋታንም፣ ፍቺ አላደረግንም። ኦኬ፣ ያንችን እና ያብርሽን ጉዳይ ህግ ይዞታል። አዎ፣ ሲጀመርም ህግ እንዲይዘው ያደረግሽው ራስሽ ነሽ። አብረሽ የትም እንዳይሄድ እንትን አስረሽ ለማስቀመጥ ያሰብሹ ተንኮል ነው ሩታ ማለት ነው። ለምን ሁለት ባልና ሚስቶች ባልና ሚስቶች በአጠቃላይ ሳይፋቱ ሴት ወይንም ወንድ ሌላ ቦታ ከሄደ በህግ ወንጀል ነው ያስከሰታ። ይሄ እውነት ነው። ግን ይሄ እንዲሆን ያደረገችው ደግሞ ሩታ ነች እንጂ ይሄ እሷ እውነት ካልፈለገች ፍቹ ይደረግ ነበረ። ካልፈለገች አብረሽ ደግሞ ፍቺ አልፈልግም አልቀበልም ብሏል፣ አደለ? ስለዚህ አብረሽ ፍቺ አልቀበልም አለ። ኦኬ፣ ያ ማለት አንቺን ፈልጎሻል ማለት ነው፣ አደለም? ታዲያ ለምንድን ነው አሁን መተሽ እሱ ከሌላ ሴጋ ሲሆን እምትንጨረጨሪው ነው? እንፋታ ብለሽ ድርቅ አልሽ፣ አልፋታም አለ አደለ። እሱ ከሌላ ሴጋ ሲስቅ ሳቁን አትፈልጊም። የምትፈልጊው እሱ እንዲያዝን፣ እንዲያለቅስ፣ እንዲተክዝ ነው። ይሄ ነው ያንቺ አላማ። ደስተኛ ሲሆን ከሆነች ሴጋ ትመጪና ትበጠብጫዋለሽ። እንፋታ ሲልሽ እምቢት ላይክ እንፋታ አልሽ እሱ አልፈልግም አለ በቃ አልፈልግም። አንቺ ደግሞ መፋታትን ነው የፈለግሽው። ስለዚህ አንቺ መፋታትን የመረጭ ሴት ነሽ አይደለ? ታዲያ ለምን እሱ ደስተኛ ሆኖ ሲኖር፣ ለምን እምቢ ስላልሽው፣ እሱ ደግሞ ሰው ያስፈልገኛል ካለ የሚሆነውን ሰው መርጦ ሲዝ ለምን ትመጫለሽ? ነው ይህ ጥያቄ። አንቺ ዙሪያ ጥምጥም ነው የምትሄጁ። ልጁን ምን ልታረጊ እንደሆን አላቅም። በጣም ግራ የምታጋቢ ሰውነሽ ፈጣሪ ልቢስ